የኢትዮጵያ መከላከያ አስደማሚ አብዮት። ዘመኑን የመጠነው የመከላከያ አቅም ድሮና ዘንድሮ። በአንድ ወቅት ላይ የውጭ ወራሪዎችን በመመለስ በምስራቅ አፍሪካም ብቻ ሳይሆን በአፍሪካ ደረጃም ግዙፍ የነበረውን የኢትዮጵያ መከላከያ ሰራዊት አሁን ወደ ቀደመው ኃያልነቱ ለመመለስ በርካታ ስራዎች እየተሰሩ ናቸው። እጅን በአፍ ከሚያስጭኑ ለውጦች ውስጥ እያለፈ ያለው የኢትዮጵያ መከላከያ ሰራዊት የአፍሪካ አስፈሪው ጦር ለመሆን በጥሩ ጉዞ ላይ ይገኛል። በጀቱ እጅጉን ከፍ ያለው አዳዲስ ቴክኖሎጂዎችን እያስገባ ያለውና በድሮን ቴክኖሎጂው ከምስራቅ አፍሪካ ቀዳሚ መሆን የቻለው የኢትዮጵያ መከላከያ ሰራዊት የቀጠናው ብቻ ሳይሆን በመላው አፍሪካም ስመጥር ጦር እየሆነ መጥቷል። ከፈረንጆቹ የዘመን ቀመር 1896 ጀምሮ ከአድዋ ተራሮች የጀመረው የኢትዮጵያ ጦር ጀብድ በበርካታ ከባባድ ውጊያዎችና ጦርነቶች ታጅቦ 2025 ላይ ደረሰ ሲሆን የኢትዮጵያ መከላከያ ለውጥም እንዲሁ በአንድ ጀንበር የመጣ ሳይሆን በአመታት ጥገናና ድጋፍ ጭምር ነው። አሁን ሁለት ቢሊየን በጀት የሚመደብለት የኢትዮጵያ መከላከያ በበጀት አቅሙ የ300% እድገትን አሳይቷል። ሰላም ጤና ይስጥልን የተከበራችሁ የሰሞንኛ ቤተሰቦች በዛሬው ጥንቅራችን የኢትዮጵያ መከላከያ እያለፈበት ስላለው ለውጥ እናነሳለን። የቀደመውንም ከአሁኑ እያነጻጸርን መረጃዎችን ወደ እናንተ የምናደርስ ይሆናል። ላይክና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። የበጀት ጉዳይ ከድህነት ወደ ታላቅነት። የኢትዮጵያ መከላከያ ሰራዊት ከ2010 እስከ 2020 ባለው ጊዜ ውስጥ አመታዊ በጀቱ ከ400 እስከ 600 ሚሊዮን ዶላር ይገመት የነበረ ሲሆን የጦር መሳሪያዎቹም ጊዜ ያለፈባቸው የሶቪየት ዘመን የጦር መሳሪያዎች ናቸው። ከውጭ አገራት በሚያገኘው ድጋፍ ብቻ የሚንቀሳቀሰው የኢትዮጵያ መከላከያ ሰራዊት በወቅቱ ከቻይናና ሩሲያ የሚገቡ የጦር መሳሪያዎችን መጠበቅ የግድ ብሎት ነበር። 2025 ላይስ እንዳልን ከሆነም ኢትዮጵያ መከላከያ ሰራዊት አመታዊ በጀት ወደ ሁለት ቢሊዮን ዶላር ያደገ ሲሆን፣ በአፍሪካ ሀጉር አመታዊ ወታደራዊ በጀትን በአንድ ጊዜ በማሳደግ ኢትዮጵያ ከግብጽና አልጄሪያ በልጣም ተገኝታለች። ድሮኖችን የዘመኑ መድፎችና ታንኮችን የታጠቀው የመከላከያ ሰራዊቱ ከውጭ ከሚያስገባቸው የጦር መሳሪያዎች አልፎ በሀገር ውስጥ የራሱን የጦር መሳሪያ በማምረት እየታጠቀም ይገኛል። በውጭ ኃይሎች ድጋፍ ላይ የተመሰረተው የኢትዮጵያ መከላከያ ሰራዊት የጦር መሳሪያና የበጀት አቅምም አሁን ላይ በሀገር በቀል አቅም እየተሸፈነ ነው። የሰው ኃይል አቅም፣ የአፍሪካ ግዙፉ ጦር ከ130 ሚሊዮን ህዝብ በላይ ያላት ኢትዮጵያም አዳዲስ ወታደራዊ ምልምሎችን ወደ ማሰልጠኛ ተቋማት በማስገባት ወታደራዊ የሰው ኃይሏን የማሳደግ የተሻለ አቅም አላት። ከአመታት በፊት ከ130000 እስከ 150000 ወታደሮች የነበራት ኢትዮጵያ በርካታ ወታደሮቿም ጊዜ ባለፈበት የስልጠና መንገድ የሰለጠኑና ከዘመኑ ጋር አብረው መጓዝ ያልቻሉ ወታደሮች ነበሩ። በተጨማሪም ኢትዮጵያ ከቋሚ ወታደሮቿ ውጪ ተጠባባቂ ኃይል ያልነበራት ሀገር ናት። በአሁኑ ጊዜ ያለውን ስንመለከት ግን የኢትዮጵያ የሙሉ ጊዜ ወታደር 160 ሺህ የሚደርስ ሲሆን ከዚህ ውስጥም 5 ሺህ ያክሉ ልዩ ስልጠናን የወሰደ የልዩ ኃይል አባል ነው። የልዩ ኃይል አባላቱ በጸረ ሽብር የድሮን አጠቃቀምና፣ የከተማ ውጊያ በውጭ አገራት አሰልጣኞች ስልጠናን የወሰዱናም ከፍተኛ ወታደራዊ ክህሎትን ያካበቱ ወታደሮች ናቸው። የኢትዮጵያ መከላከያ ዩኒቨርሲቲ በስትራቴጂ የሳይበር ውጊያና የኤሮስፔስ ኢንጂነሪንግ በርካታ አዳዲስ ወታደሮችንም አሰልጥኖ እያስመረቀ ይገኛል። የምድር ኃይሉ የታንክ አብዮት። ከዓመታት በፊት የኢትዮጵያ ጦር ታንኮች ለወታደራዊ አገልግሎት የሚውሉ ሳይሆን ሙዚየም ለመግባት የቀረቡ ታንኮች ነበሩ። ከ200 እስከ 300 ታንኮች የነበሩት የኢትዮጵያ መከላከያ ሰራዊት T55 እና T62 ሩሲያ ሰራሽ ታንኮች የነበሩት ሲሆን ታንኮቹ ከአገልግሎትና ቆይታ ብዛት ለውጊያ ዝግጁ ነበሩ ለማለት ይከብዳል። መድፎቹን ደግሞ ስንመለከት አብዛኞቹ መድፎች ከ50 ዓመታት በላይ ያስቆጠሩ ከገበያም ብቻ ሳይሆን ከወታደራዊ አገልግሎትም ጭምር የወጡ መድፎች ናቸው። ይሄ ሁሉ ተለወጠና ኢትዮጵያ በአሁኑ ጊዜ ወደ አራት መቶ ታንኮች ያሏት ሲሆን እነዚህ ታንኮችም በብዛት ዘመኑ ያመጣቸው ሩሲያ ሰራሽ ቲ72 ታንኮች ሲሆኑ በድብቅ ከሩሲያ፣ ቻይና ጋር በተደረጉ ድርድሮችም የተለያዩ ዘመናዊ ታንኮች በኢትዮጵያ መከላከያ ሰራዊት እጅ ስለመግባታቸው ይነገራል። 7256 ወታደራዊ ተሽከርካሪዎችን የታጠቀው የኢትዮጵያ ጦር ከትግራዩ ጦርነት ወዲህ ያሉትን የወታደራዊ ተሽከርካሪዎች ቁጥር በ250% ከፍ አድርጓል። 309 መድፎችና የራሳቸውን ኢላማ በራሳቸው የሚለዩ 35 ተጨማሪ መድፎች ያሉት የኢትዮጵያ ጦር በመድፍ አቅሙ ከግብፅ ጋር የሚፎካከር ደረጃ ላይ ደርሷል። ቤም 21ን ጨምሮ በርካታ ተምዘግዛጊ ሮኬት ማስወንጨፊያዎችም በኢትዮጵያ ጦር ሰራዊት እጅ ገብተዋል። የአየር ኃይሉ የድሮን ዘመን ውጊያዎቹ እናም የአየር የበላይነት በአንድ ወቅት ላይ የአፍሪካ አስፈሪ የአየር ኃይል የነበራት ኢትዮጵያም ወደ ቀደሙ አስደማሚ አቅም ለመመለስ በመልካም ጉዞ ላይ ትገኛለች። ከአመታት በፊት የኢትዮጵያ መከላከያ ሰራዊት ከ50 እስከ 60 የሚደርሱ ወታደራዊ አይሮፕላኖች የነበሩት ሲሆን አብዛኞቹ ሩሲያ ሰራሾቹ ጊዜ ያለፈባቸው ሚግ 21ና ሱ 27 ናቸው። የአየር ኃይሉ የሥልጠና ሁኔታና አዳዲስ ተዋጊዎችን የማፍራት አቅሙም ከሚታሰበው በላይ እየወረደ ነበር። አብዛኞቹ የጦር አውሮፕላኖችም ከጥገና እጥረት ለውጊያ ዝግጁ አልነበሩም ይባላል። በ2025 በተደረገ ጥናት የኢትዮጵያ አየር ኃይል የተዋጊ አውሮፕላኖቹን ቁጥር ወደ 103 ከፍ ያደረገ ሲሆን 33 ሄሊኮፕተሮችንም መታጠቅ ችሏል። ዘመናዊው ኤምአይ 24 የጦር ሄሊኮፕተር በኢትዮጵያ ጦር እጅ የገባ ሲሆን ሰባት ያክል የጥቃት ሄሊኮፕተሮችም በኢትዮጵያ አየር ኃይል እጅ ይገኛሉ። የተዋጊ ጄቶቹ እጅግ እየዘመኑ በመምጣት አሁን ላይ ኢትዮጵያ ሱ 35 ተዋጊዎችን ከታጠቁ ሀገራት መካከል መሰለፍ ችላለች። አዳዲስ አብራሪዎችን ለማሰልጠን ደግሞ 34 የልምምድ ጄቶች በኢትዮጵያ አየር ኃይል እጅ ገብተዋል። የድሮን አቅም ጨዋታ ቀያሪው። ኢትዮጵያ ድሮንን ለወታደራዊ አገልግሎት ቀድሞ ከተጠቀሙ ሀገራት መካከል አንዷ ስትሆን ከዚህ ቀደም ድሮኖችን ከሌሎች ሀገራት በማስገባትም ትጠቀም ነበር። አሁን ላይ ግን ከኢራን ቱርክና ቻይና ከሚገቡት ድሮኖች ጎን ለጎን ኢትዮጵያ በራሷ አቅም ድሮኖችን በከፍተኛ ሁኔታ ማምረት ጀምራለች። በኢትዮጵያም አየር ኃይል እጅ የሚገኙት ድሮኖች በከፍተኛ ስፍራዎች፣ በሸለቆዎች ውስጥና በተመረጡ ኢላማዎችና በኤሌክትሮኒክ ውጊያም ጭምር የተካኑ ድሮኖች ናቸው። የጦር መሳሪያ ምርት ከጥይቶች እስከ ድሮን ኢትዮጵያ በቀደመው ጊዜ የራሷን አነስተኛ ጥይቶች ከማምረት ባለፈ ይሄ ነው የሚባል የጦር መሳሪያ የማምረት አቅም ላይ አልደረሰችም ነበር። አሁን ባለው ሁኔታ ግን ኢትዮጵያም ከጥይትና ክላሾችም አልፋም የራሷን የድሮን ምርት ወደ ማምረቱ ገብታለች። የታንክና መድፍ ተተኳሾችንም በኢትዮጵያ ውስጥ ማምረት የተጀመረ ሲሆን ኢትዮጵያ ተተኳሾቹን ወደ ሌሎች የአፍሪካ ሀገራት የመላክ አቅም ላይም ደርሳለች። አንዳንድ ጭምጭምታዎች ደግሞ ኢትዮጵያም የራሷን ባላስቲክ ሚሳይል ወደ ማምረቱ ለመግባት እንቅስቃሴ ላይ እንደምትገኝ ያሳያሉ። የባህር ኃይል። በፈረንጆቹ 1993 ላይ የባህር በር ባለቤትነቷን ያጣችው ኢትዮጵያ አሁን ላይ የባህር በር ባለቤት ለመሆን እንቅስቃሴ ላይ የምትገኝ ሲሆን የቀደመውን የባህር ኃይልም ዳግም አቋቁማለች። 12 መርከቦች የሚኖሩት የኢትዮጵያ ባህር ኃይል በቀይ ባህር ጠንካራው የባህር ኃይል ሆኖ ለመውጣት እየሰራም ይገኛል። ዳግም የተቋቋመው የኢትዮጵያ ባህር ኃይል በአሁኑ ጊዜ አምስት ሺህ አባላት እንዳሉትም ተነግሯል። የጦር ትምህርት ቤቶች በኢትዮጵያ ውስጥ የሚገኘው የመከላከያ ዩኒቨርሲቲ የግብፁን ናስር ወታደራዊ አካዳሚ ሊፎካከር የሚያስችለውን አቅም እየተላበሰ ይገኛል። በተጨማሪም ኢትዮጵያ የአየር ወለድና ልዩ ኃይል አባላት ብቻ የሚሰለጥኑባቸውን የማሰልጠኛ ተቋማት እየከፈተች ትገኛለች። የቀድሞ ካሁኑ ሲነጻጸር አስገራሚው ለውጥ ከዚህ ቀደም ከ600 ሚሊዮን ዶላር ያልበለጠው የኢትዮጵያ መከላከያ በጀት አሁን ወደ 2 ቢሊዮን አድጓል። የወታደሮች ቁጥርም ከ130 ሺህ ወደ 160 ሺህ ከፍ ብሏል። ከ200 የማይበልጠው የታንክ መጠን አሁን ላይ ወደ 338 ከፍ ያለ ሲሆን የወታደራዊ ተሽከርካሪዎቹ መጠንም በ250% አድርጎ 7256 ላይ ደርሷል። የሮኬት ማስወንጨፊያ መድፍና ሌሎችም የጦር መሳሪያዎች እጥፍ ሊባል በሚችል ሁኔታ ከማደጋቸውም ባለፈ ዘመናዊነታቸውም አስፈሪ አድርጓቸዋል። እጅጉን ተዳክሞ የነበረው የኢትዮጵያ አየር ኃይልም ከዚህ ቀደም ከነበረው በእጥፍ ወታደራዊ አውሮፕላኖችን አሳድጎ እንደ ሱ35 ያሉ ተዋጊ ጄቶችን ታጥቆና ድሮንን የመሳሰሉ አዳዲስ ቴክኖሎጂዎችን ይዞ ወደ ቀድሞ አስፈሪነቱ ተመልሷል። ከጥይት ምርት ያላለፈው የኢትዮጵያ መከላከያ ኢንዱስትሪም እንደ ድሮን ያሉ ዘመናዊ የጦር መሳሪያዎችን ወደ ማምረቱ ተሸጋግሯል። በከፍተኛ ወታደራዊ ለውጥ ላይ ያለችው ኢትዮጵያ የአፍሪካ ምርጡ ጦር ባለቤት ትሆን? ይህን ጥያቄ ለእናንተ በመተው የዛሬውን በዚያ በቃን። ሰናይ ጊዜ።